ልቀዝም ደግሞ ይመችኛል። እንደዚህ ሰላም ሰላም፣ ቤተሰቦች ዛሬም ባበደና በሚገርም ቪዲዮ ተመልሰን መተናል። የዛሬው ጉዳይ የጃኒ እና የአዶናይ ጉዳይ ማለት ነው። የምሬ ነው ምላችሁ። አሁን ላይ በፊት በመጀመሪያው ቪዲዮ ላይ ካያችሁ አዶናይ እና ጃኒ እኮ አንድ ላይ ነበረ፣ ምናምን ምናምን ሲባል ነበረ። ግን እኔ ደግሞ ዛሬ በቪዲዮ እና በመረጃ በማስረጃ ነው እንግዲህ ሰብሰብ ብዬላቸው የመጣሁት። የዛሬን ቪዲዮ እንደምትወዱት ተስፋ አድርጋለሁ። ላይክ እና ቻናሉን ሰብስክራይብ በማድረግ ይጀምሩት። ወደ ቪዲዮ ነው ቤቱ ቤተሰቦቼ፣ ዛሬ አዶናይን ሰርፕራይዝ ላደርገው አስቢያለሁ። ፒያሳ ነው ያለሁት። ወርቅ ቤት ወርቅ እገዛለት ነው ያሰብኩት። ሰርፕራይዝ እናደርገዋለን። መቀሌ ነው ያለው ነው ነው። ፕሌን ውስጥ ገብተዋል። እንደዚህ አይነት ነገር ቢሆን ደስ ይለኛል። ያ ለወንድ ነው። እንደዚህ አይነት ነገር ይወደዋል ብዬ አስባለሁ። እናስባለን እኛም የወደዋል ብለን እናስባለን። ስንመጣ አራት ነጥብ ነው 98 ሺህ አራት መቶ ብር የአንገት ወርቅ ቤተሰብ እየሰማችሁ ነው ግን ቤተሰብ ቲክቶክ ላይቭ ላይ የሚሰራው ብር ፈንድሻ ነው። ለምንድን ነው የማትሰሙት? ይኸው እንግዲህ 98 ሺህ 400 ብር ለአንድ የአንገት ሀብል ዘምብላ ባ ላከችሁ። እንቀጥል ይ ጋይስ አሁን በቃ ከፍለን ወርቃችን ገዝተን ጨርሰናል። ወደ ትሪፕሊ ሆቴል ነው የምንሄደው። በጣም በጣም በጣም በጣም መነሳለብ መኪናውን። ኦልሬዲ ኤርፖርት ገብተዋል እነሱ አሁን እኔ እኮ ቤተሰብ አሁን ቅርብ ጊዜ ውሃ ቅዳታ ብዬ ከዚህ ሰፈር በጋሪ ነበር። እንዴት እንደጀለጠው ጋሪ ነጂው ማለት ጀለጥኩት። ኦኬ፣ እነጃኒም አሉ ቤተሰብ፣ እነጃኒ እነቅዱስ ምና ማናጀሩ ቅዱስ ማለት የጃኒ ማናጀር ነው፣ ለማታውቁት። አዶናይን እየጠበቁት ነው ቤተሰቡ፣ እንደምታዩት። አልመጣም አለ፣ አልመጣም አለ። እንግዲህ አዶናይ 94400 ብር እቃ አንፈልግም ብሎ እስካሁን አልመጣም። ሌላ ሰው ነው የመጣው ቤተሰቡ በስተመጨረሻ ሲጠበቅ የነበረው ሰውዬ ከች ብሎ አዶናይ እየገባ ነው እየገባ ነው ወደ ሜዳው ይላል። ቤተሰብ ሶሪ፣ ሰብስክራይብ እያደረጋችሁ ቻናሉን ሰብስክራይብ፣ አሁኑ ቀይ ነቻ ነጭ አድርጋት አ ቪዲዮዋንም ቪዲዮንም ላይክ አይ ምን እያደረገም

ራሱ አደረገው አንገቱ ላይ ያለው የወርቅ ሀብል ዘጠና ስንት ነው? ጠፋብኝ። ስንት ነበር? ዘጠና ስምንት ሺህ ነው። ጨርሱ እንግዲህ ቤተሰብ እንግዲህ በሚለው 3 ሚሊዮን ፎሎወርስ ይላል አባት። በቀን ውስጥ 100 ሺህ ፎሎወርስ ነው እየጨመሩለት ያሉ ማ አዶሬ። በዚው አጋጣሚ የኔም አማኒያንስ ቲክቶክ አካውንት ላይ ጋብታችሁ ፎሎ አሩ እዛው። 3 ሚሊዮን ነኝ በቅርቡ 3 ሚሊዮን። የታ አባት ስለሚችል ተቆረሰ ይላል የቲክቶክ ፔጁን ከፈለጋችሁት ዲስክሪፕሽን ቦክስ ላይ ከስር ፒን አደርግላችኋለሁ። ሊንኩን ካየ አደረጋችሁ ገብታችሁ ፎሎ ቻናሏንም ሰብስክራይብ እንዳትረሱ፣ ላይክ ማድረግ እንዳይረሳ። የሚይም ሻምፓይን ይላል አባቴ። ሻምፓይኑ ተበርግዷል። ሌላ ነገር

አረ፣ ይደብራል እንዴ? እያዩአቸው ይጎራረሳሉ እንዴ? ሼም ነው የምርሽ። ውሻዋ የጃኒ ውሻ ነች። ባይዘው ለማታቋት ጃኒ ቱ ትባላለች። ውሻዋስ ጃኒ ቱ ነጃኒ ወጥተዋል። ነጃኒ ስራቸውን ጨርሰው ፕሮግራሙን ተአድመው ሰላም ፈታ ዘና ጤና ሆነው ወጥተዋል። ዳኒ በዚህ አጋጣሚ በዚህ አጋጣሚ ይህን ቪዲዮ ካየሹ ኤዲተር በሆነች ደስ ይለኛል ኤዲት ባረግልሽ ምክንያቱም ኤዲተር አሁን እኔ ለምሳሌ አንዱ የኤዲቲንግ ጥበቤ ላሳይሻ። አሁን እዚህ ጋር ዘፈኑናት ፍቺ ድምጻቸውን ብቻ ብቻውን አስቀረዋል። ለምሳሌ ልክ እንደዚህ ምር ብቀዝም ብላ ፍቅራቸው አሁን የበከተውን ቪዲዮ እንቀጥለው እስኪ። ቶኪዮ ነው በዚህ ያልኳት ቶኪዮ ቶኪዮ

ደሞ አይኖ ቤተሰብ እንግዲህ ቪዲዮ ይህንን ይመስላል። ያን ያለ ሪያክት አላረጉበትም፣ ግን ቢሆንም በሰሶም ቢሆን ነካ ነካ አርገናቸዋል። እንግዲህ ጻደ ቪዲዮ ነው። እስካሁን እንግዲህ ከተለቀቀ አንድ ሰዓት ያክል ሆኖታል። ገብታችሁ ቪዲዮ ማየት ትችላላችሁ። በሚቀጥለው ባበደና በሚገርም ቪዲዮ እስክንገናኝ ድረስ ሀሳብ አስተያየታችሁን ኮመንት ላይ ቻናሉንም ሰብስክራይብ ማድረግ እንዳትረሱ